አቶ ስዩም ቃላብ ይባላሉ። የኩላሊት ሕመም ተጠቂ ናቸው። ላለፉት 11 ዓመታት ያህል የኩላሊት እጥበት ሲደረግላቸው ቆይቷል። አሁንም ቢሆን በሚኒሊክ ሆስፒታል የኩላሊት እጥበት እየተደረገላቸው ይገኛል። ዲያሊሲስ ላይ ነው ያለሁት። የኩላሊት እጥበት ላይ ነው የምገኘው። ለ11 ዓመት ያክል የኩላሊት እጥበት አድርግ ያለው፣ ሁለቱም ኩላሊቶቼ ከጥቅም ውጪ ናቸው። ያው የግድ ንቅለ ተከላ አድርጌ ወደ ሙሉ ጤና የመመለስ ይጠበቅብኛል። እስከዛው ድረስ ግን ሲኬዲ ፔሸንት ስለሆንኩኝ በዲያሊሲስ ወይም ሄሞዲያሊሲስ ይባላል፣ በዛ ላይ መቆየት የግድ ስለሆነ አሁን ላይ ሚሌሊክ ሆስፒታል በሳምንት ሶስት ቀን ህክምናዬን በመንግስት ድጋፍ አግኝተን እያደረኩ ይገኛለሁ ማለት ነው። ለኩላሊት ህመም ህክምና የሚወጣው ወጪ ከፍተኛ መሆን በርካቶችን ለኢኮኖሚያዊ ቀውስ እየዳረገ እንደሚገኝ የሚያነሱት አቶ ስዩም ለህክምና ወጪ የእናታቸውን ንብረትም ጭምር እንደሸጡ ያስታውሳሉ። የእናቴን ቤት ሽጫለው ህክምናውን ለማስቀጠል ማለት ነው። አማራጭ ስላልነበረ እዛ ደረጃ ደርሰናል። ስራዬን ኮምፕሌት ሊያቆም ያለው ህክምናው ትልቁ ችግሩ ምንድን ነው? ስራ እየሰራ ከነበረ ሰፖርት የሚያደርግ ህክምናውን በነጻ የምታገኝበትን መንገድ የሚያመቻች ድርጅት ከሌለ ስራህን አቋርጠ ገንዘብ ፍለጋ የምትወጣበትን አጋጣሚ ነው የሚፈጥረው። የኩላሊት ህመም ቅድመ ምርመራ ሲያደርጉ ያገኘናቸው ሌላኛዋ ወይዘሮ አዳነች ኃይሌም ከዚህ በፊት የኩላሊት ህመም ተጠቂ እንደነበሩና መታከማቸውንም በማስታወስ አሁንም አጠራጣሪ ሁኔታዎች ስላሉ የህክምና ክትትል እያደረጉ እንደሚገኙ ያነሳሉ። የኩላሊት ቀን በሚለው ምርመራ ለማድረግ ነው የመጣሁት እኔም ራሴ ተመርምር ያለሁኝ ያው ከዚህ በፊት ኩላሊት ጠጠር አለብሽ ተብዬ ታክም ያለሁኝ እና አሁንም ትንሽ ያሳያል ተብዬ ያለውና የኩላሊት ህመም ጎጅነት አለው ስለቀመስኩት ማለት ነው። የኩላሊት ህመም የጤና ችግር ብቻም ሳይሆን የስነ ልቦና ችግርም ይዞ እንደሚመጣ አቶ ስዩም ያስረዳሉ። ሳይኮሎጂካሊ አንድ ሰው ወዲያው የኩላሊት ህክምና ወይም ደግሞ በኩላሊት ህመም ተጠቃ ሲባል የመጀመሪያው ኮላፕስ ያደርጋል። ያ ምክንያቱ ምንድን ነው ስትል የህመሙን ጉዳይ ወይም የህመሙን ጥልቀት ተረድቶ ሳይሆን ህመሙ የሚያስፈልገውን ኢኮኖሚ በመረዳት ነው። ፋይናንሺያል ድጋፍ ይፈልጋል። በአሁኑ ሰዓት የህክምናውን ለማድረግ የዲያልስ ህክምና ለማድረግ ለአንድ ህክምና 5000 ብር ይጠየቃል። በሳምንት የግድ የኩላሊት ታካሚ በሳምንት ሶስት ጊዜ ህክምና ማድረግ አለበት። ይሄ ዲያሊሲሱ ብቻ ነው፣ 15000 ብር ይጠበቅበታል። አስቀድሞ በሽታውን መከላከል ውጤታማ እንደሚያደርግ የሚናገሩት ወይዘሮ አዳነች በጤና ባለሙያዎች የሚሰጡ የምክር አገልግሎቶችን መተግበር ያስፈልጋልም ይላሉ። ኩላሊት መታከም ኢኮኖሚ ላለው እንጂ ለሌለው ሰው በጣም ከባድ ነው። ለምን ስላየሁት ማለት ነውና ስለዚህ ግን አስቀድመን ግን መከላከል እንችላለን። አስቀድመን ግን እራሳችን ማከም እንችላለን። ሐኪም በሚለን መሰረት ሁልጊዜ እየሄዱ ራስን ቼክ ማድረግ መታየት ያስፈልጋል። የህመሙን አስከፊነት አስመልክቶ የጠየቅናቸው የውስጥ ደዌ ስፔሻሊስት ሐኪም እና የኩላሊት ሰብ ስፔሻሊስት ሐኪም ዶክተር ቢኒያም ግርማ ስለ ኩላሊት ህመም አስከፊነት የሚሉን አለ። የኩላሊት ህመም አስከፊ ነው በጣም በብዛት እንግዲህ ደረጃ አለው። ደረጃው እየጨመረ ሲመጣ ቶሎ ካልታከመ እስከ ሞት ድረስ የሚያደርስ ነው። በብዛት እንግዲህ ቁጥሩ በገዳይነት በዓለም አቀፍ ደረጃ በፊት ከነበረበት እየጨመረ መጥቶ አሁን በዋነኝነት በዓለም ላይ ገዳይ ከሚባሉ በሽታዎች ውስጥ አምስተኛ ደረጃ ላይ በቅርቡ እንደያዘ መረጃዎች ያሳያሉ። እንደ ውጤታማ ሕክምና ብለን የምናስበው መጀመሪያ ላይ ነገሮች ምልክቶችም ሳይኖሩ ሰዎች ቢያውቁት ውጤታቸውን ቢያውቁት ጥሩ ነው። የታወቀ የኩላሊት ችግር ካለ ወደ ጤና ተቋማቶች በመሄድ በዋነኝነት አጋላጭ መንስኤዎቹን በማወቅ እነሱ ላይ ትኩረት ተደርጎ ከተሰራ የኩላሊት ችግሮቹ ሊስተካከሉ ይችላሉ። ስለዚህ በዋነኝነት መመርመሩ፣ ማወቁ፣ በጊዜ ማወቁ እንዳስፈላጊነቱ ደግሞ የባለሙያን ምክር እየተቀበሉ ክትትል እያደረጉ ክትትላቸውን ሳያቋርጡ በአግባቡ መታከም ደረጃዎቹ ከጨመሩ በኋላ እነዛም ደረጃዎች ላይም ቢሆን እስከ መጨረሻው ድረስ የሚቻለውን ነገር በማድረግ የመጨረሻ ደረጃ ላይ ሳይደርስ ሕክምናውን ማድረግ ይቻላል። ለኩላሊት ሕመም የሚዳርጉ የደም ግፊትና የስኳር በሽታዎችን ለይቶ ማወቅ፣ የአመጋገብ ስርዓትን ማስተካከል እንዲሁም መከላከል ላይ ትኩረት ማድረግም ይመከራል።